ዓለም አቀፍ የኃይል ፍላጎት እድገት የካርበን ልቀትን ለመቀነስ ከሚደረገው ጥረት ጋር ተዳምሮ ሀገራት ፊታቸውን ወደ ኒውክሌር ኃይል እንዲያዞሩ አድርጓቸዋል። የዓለም ኒውክሌር ኅብረት መረጃ እንደሚያመላክተውም የዓለማችን 9 በመቶ ወይም ወደ 400 ሺህ ሜጋ ዋት ገደማ የሚሆነው የኤሌክትሪክ ኃይል መነሻው ከኒውክሌር ኃይል ማመንጫዎች ነው። በቀጣይ 15 ዓመታት ውስጥም ይህ ወደ 575 ሺህ ሜጋ ዋት እንደሚያደግ ይጠበቃል። ኢትዮጵያም የዚህ ኒውክለር ኃይል ህዳሴ አካል የሚያደርጋትን እንቅስቃሴ በማድረግ ላይ ትገኛለች። በዋናነት የሀያኛው ክፍለ ዘመን የሰው ልጆች ሳይንስና ቴክኖሎጂ ልቀት ውጤት የሆነው የኒውክለር ኃይል የኒውክለር አጸግብሮት ወይም ሪያክሽንን በመጠቀም የሚቀርብ ነው። እንደሚታወቀው ማንኛውም ቁስ የተሰራው ከአቶሞች ነው፣ አይደለም? አቶሞች የሚባሉት በጣም ትንንሽ ቅንጣቶች አወቃቀራቸው ኒውክለስ ከሚባል ማዕከላዊ ነጥብና ኤሌክትሮንስ ከሚባሉ ያንን ኒውክለስ ከሚከቡ ሌሎች ቅንጣቶች የተቀናበሩ ናቸው። የምናቃቸው ኬሚካል ሪአክሽንስ በሙሉ የሚነኩት ኤሌክትሮኖችን ነው። በሰው ልጅ ታሪክ ለመጀመሪያ ጊዜ ከአቶም ኒውክለስ ውስጥ ኢነርጂ ማውጣት የተቻለው በኒውክሊያር ሪአክሽን ነው። እና ከኒውክሊያር ጉልበት ጀርባ ያለው ሳይንስ አቶሞችን፣ የአቶም ኒውክለስን ትልልቆቹን በማፍረስ በጣም ትንንሽ የሆኑትን ደግሞ አንድ ላይ ፊውዝ እንዲያደርጉ በማድረግ የሚወጣ የኒውክለስ ጉልበት ነው ኒውክሊያር ኢነርጂ የሚባለው። እና ከኒውክሊያር ፓወር ፕላንት ጀርባ ያለው ሳይንስ አቶሞችን በማፈራረፍ የሚገኝ ሙቀት እንፋሎት ይሆናል። እንፋሎት ተርባይንን ያዞራል። ተርባይን ጀኔሬተርን ያዞራል። ይሄው ነው ታሪኩ። የሀያኛው ክፍለ ዘመን የመጀመሪያው አጋማሽ የበዛው የኒኩለር ሳይንስ እውቀት የተገኘበት ነው ወቅቱ። የኒኩለር ሳይንስ በተፈጥሮ ሳይንስ ምርምር ውስጥ ጎልቶ የታየበት ነበር። ከአውሮፓውያኑ 1903 እስከ 1967 ባሉት ዓመታት ውስጥ ከተሰጡት የፊዚክስና ኬሚስትሪ ዘርፍ የኖቤል ሽልማቶች ውስጥም 26 ወይም 22 ነጥብ 4 በመቶ የሚሆኑት የኒውክለር ሳይንስ ምርምሮች ናቸው። ታዲያ ይህ የኒውክለር ሳይንስ ዕውቀት መዳበር የኒውክለር ኃይል ማመንጫዎች ብቅ እንዲሉ አደረገ። የኒውክለር ኃይል ማመንጫዎች ሲታሰቡ በብዙዎች አይነ ህሊና ቀድሞ የሚመጡ ትንፋሉትን የሚለቁት ግዙፍ አካላት ናቸው። የማቀዝቀዣ ታወር ተብለው የሚጠሩት የነኚህ ግዙፋን ሚና በዋናነት የማይፈለግ ሙቀትን ማስወገድ ላይ ነው። ኃይሌ ማመንጨት ሂደቱ መሰረት የሆነው የኒውክለር አጸግብሮት፣ ግን ሪያክተር ተብሎ በሚጠሩት መሳሪያዎች ውስጥ ይከናወናል። ይህ ክፍል የተለያዩ ኮምፖነንቶች አሉት። ሪያክተር ፊውል አለው፣ ኮንትሮል ሮድ አለው ኩላንትና ሞዴሬተር የሚባሉ የኒውክሊየር ኤነርጂን ለማመንጨት የሚያግዙ ኦግዚላሪ ፓርቶች አሉት። ዩራኒየም በብዛት ስራ ላይ ይውላል። ኒውክለር ኤነርጂን ለማመንጨት እንዴት ነው የሚሆነው? አንዲት የዩራኒየም አተም በአንድ ኒውትሮን ስትፈርስ ከፍተኛ ኤነርጂ ይወጣል። ከፍርስራሽ ውስጥ የሚወጡ ኒውትሮኖች ደግሞ ሌሎች አቶሞችን ለማፍረስ ስራ ላይ ይውላሉ። ብዙ ጊዜ ዩራኒየም ሲፈርስ ሶስት ተጨማሪ ኒውትሮኖች ይወጣሉ። እንደገና በሶስት በሶስት በሶስት በሶስት እየተባዛ ሲሄድ ትልቅ ቃጠሎ ይሆናል ማለት ነው። ትልቅ ኢነርጂ ይወጣል። ስለዚህ ኒውክሊየር ሪአክተር ማለት የኒውክሊየስን መፈራረስ ኮንትሮልድ በሆነ መንገድ ከቁጥጥር ውጭ በማይወጣበት ሁኔታ የሚያከናውን ማሽን ማለት ነው። ኃይል ማመንጫዎቹ ይህን ከፍተኛ ኃይል መቆጣጠራቸው ነው ዓላማቸው። ጥፋት ከሆኑት ከኒውክለር ጦር መሳሪያዎች በዋናነት የሚለያቸው። የአቶሞች መፈራረስ ምንም ቁጥጥር ሳይደረግበት በተገኘው ቁስ ሁሉ እንዲከናወን ከተደረገ ቦምብ ነው የሚሆነው፣ ፍንዳታ ነው የሚፈጠረው እና እንደዛ አይነት ሪአክተር ለመፍጠር እንደዛ አይነት ሪአክሽን እንዲከናወን የሚያስፈልገው የዩራኒየም መበልጸግ መጠን ግን እንደሚለያይ ይታወቃል። በሁለተኛ ዓለም ጦርነት የሚከናወኑት የኒውክሌር ምርምሮች በዋናነት ለጦርነት የሚውል መሳሪያን በመስራት ላይ ያተኮሩ ነበሩ። ሆኖም ከጦርነቱ መጠናቀቅ ማግስት ትኩረት ኒውክሌርን ለሰላማዊ አገልግሎት ወደ ማዋል ዞረ። በዚህም ከኒውክሌር አጸግብሮት ኃይል ማመንጨት የቻሉ የመጀመሪያዎቹ ሪያክተሮች ይሁኑ ኑ የመጀመሪያዎቹ ጀኔሬሽን ዋን ኒውክሌር ፓወር ፕላንቶች ከ1950ዎቹ እንደ ኢሮፓውያን አቆጣጠር ነው እስከ 19 1960ዎቹ የተገነቡ ሲሆኑ ቺካጎ ፒል የመጀመሪያው ጀኔሬሽን ዋን ኒውክሌር ፓወር ፕላንት ነው። ቺካጎ ፒል በተሳካ ሁኔታ በመሞከሩ ምክንያት ሌሎች ኒውክሊየር ፓወር ፕላንቶች ተሰርተዋል፣ በተለያዩ የአሜሪካ ግዛቶች እና በእንግሊዝ ማለት ነው። እነዚህ ኒውክሊየር ፓወር ፕላንቶች አመነጩት የነበረው የኤሌክትሪክ ጉልበት ውስንነት ነበረው፣ እንዲሁም ሴፍቲ ሲስተማቸውም ውስንነት ነበረው። የመጀመሪያው ትውልድ ሪያክተሮች በዋናነት ለሙከራ ይውሉ ነበር። ታዲያ ዛሬም ድረስ ኃይልን ለማመንጨት በስፋት ጥቅም ላይ የሚውሉት ስንስልቶች ይዞ የመጡት ግን የሁለተኛ ትውልድ ተብሎ የሚጠሩት ሪያክተሮች ናቸው። ከእነዚህ የሁለተኛ ትውልድ ሪያክተሮች መካከል ከኒውክለር አጸግብሮቱ በሚገኘው ሙቀት አማካኝነት የሚተነውን ውኃ በቀጥታ ተርባይኖቹ እንዲያዞር የሚያደርጉት የቦይሊንግ ዋተር ሪያክተሮች፣ እንዲሁም ከፍተኛ ግፊትን በመጠቀም ከአጸግብሮቱ የሚወጣው ሙቀት ውኃውን ሳያተን ነው በፈሳሽ ይዘት እንዲቆይ የሚያደርጉትና ያለ አካላዊ ንክኪ በሌላ ውኃ መካከል እየዞረ በማሞቅ የሚፈጠረውን ትነት ተጠቅመው ተርባይኖቹን የሚያሽከረክሩት የፕሬሸራይዝድ ዋተር ሪያክተሮች በቀዳሚነት ይጠቀሳሉ። ፕሬሸራይዝድ ወተር ሪያክተር እና ቦይሊንግ ወተር ሪያክተር የሚባሉት በአሜሪካ፣ ካንዱ ሪያክተር በካናዳና፣ አድቫንስድ ጋዝ ኮል ሪያክተር በዩናይትድ ኪንግደም እንዲሁም ቪቪኢአር የሚባል የራሽያ ሪያክተር፣ እነዚህ ሰከንድ ጀኔሬሽን ሪያክተሮች ናቸው። እነዚህ ሪያክተሮች ከመጀመሪያው ትውልድ ሪያክተሮች ጋር ሲወዳደሩ የተሻለ ሴፍቲ ሲስተምና የተሻለ ጉልበት የማመንጨት አቅም አላቸው። ሌሎቹ ሶስተኛ እርከን ወይም ሶስተኛ ትውልድ የኒውክሌር ፓወር ፕላንት የሚባሉት ናቸው። እነዚህ ደግሞ የሁለተኛው ትውልድ ሪያክተርን በሴፍቲ እና ኤሌክትሪሲቲ በማመንጨት ደረጃ ተሻሽለው የተሰሩ ናቸው። ሰርድ ፕላስ ጄነሬሽን ኒውክሊየር ፓወር ፕላንት የሚባሉት ደግሞ እነዚህ አድቫንስድ ሪያክተር የሚባሉት በአገልግሎት ላይ ያሉም አሉ። እየተገነቡ ያሉት ደግሞ ፎርስ ጀነሬሽን የምንላቸው ኒውክሊየር ፓወር ፕላንቶች ናቸው። የኒውክሊየር ፊውልን ለረጅም ጊዜ እንዲጠቀሙ ተደርገው ዲዛይን የተደረጉ ኒውክሊየር ፓወር ፕላንቶች ናቸው። እንደገና በፋብሪካ ተመርተው ከቦታ ቦታ የሚተከሉ ስለሆኑ ይህም ወጭንና ጊዜን ቆጣቢ ያደርጋቸዋል። በአሁኑ ሰዓት ይሄ ቴክኖሎጂ እጅግ በጣም አስተማማኝ ደረጃ ከመድረሱ የተነሳ አንድ ቦታ ተተክሎ ብቻ ሳይሆን ኃይል የሚያመነጨው ለምሳሌ፣ በባህር ሰርጓጅ መርከቦች ውስጥ የሚተከል፣ ወደ ስፔስ በሚሄዱ በራሪ አካላት ላይ የኃይል ምንጭ ሆኖ የሚያገለግል፣ አሁን ደግሞ በቅርቡ ሞዱላር ሪአክተርስ የሚባሉ በላብራቶሪ ደረጃ ሊተከሉ የሚችሉ ትንንሽ ሪአክተሮችን እስከ መገንባት ሄዷል። ለአንድ ምዕት ዓመት በተጠጋ ጊዜ ውስጥ በቴክኖሎጂ ለውጦች መካከል የቆየው የኒውክለር ኃይል ማመንጫዎች ጉዞ አሁን ላይ ወደ አዲስ ምዕራፍ ሊያሻግረው በሚችለው የምርምር ጎዳና ላይ ይገኛል። እስካሁን በአገልግሎት የቆዩት ብሎም በግንባታ ውስጥ የሚገኙት የኒውክለር ኃይል ማመንጫዎች አተሞችን በመበታተን ወይም በፊሽን አማካኝነት የሚሰሩ ናቸው። ሆኖም አተሞችን አንድ ላይ በማጣበቅ ወይም ፊውዥን የላቀ ኃይልን ለማግኘት ቁልፍ ሆኖ ይገኛል። ፀሐይ እንደምታውቀው መሬት ላይ የአረንጓዴ እጽዋት፣ የእንስሳት፣ የሁሉ ነገር የኃይል ምንጭ ናት። ፀሐይ ደግሞ ይህን ሁሉ ኤነርጂ ለዚህ ሁሉ ሚሊዮን ዓመታት የምትሰጠን በፊውዥን ነው። ሃይድሮጅን ሂሊየም፣ የመሳሰሉ ቀላል አቶሞችን በከፍተኛ ሙቀት በማጣበቅ ፊውዥን በሙከራ ደረጃ መሬት ላይ መፍጠር የተቻለ ቢሆንም ኮንትሮል ማድረግ ግን እስካሁን የተሳካለት ሀገር የለም። ከነዚህ ረቂቅ የምርምር ስራዎች ባለፈ ዛሬ ላይ በተግባር ያለውን የኒውክለር ኃይል ቴክኖሎጂ ወደ ሌሎች ሀገራት እየተሸጋገረ ይገኛል። በዚህም ረገድ ቁጥራቸው ከጊዜ ወደ ጊዜ እያደጉ ያሉ ሀገራት የኒውክለር ኃይል እንዲኖራቸው እየሰሩ ነው። በአፍሪካ ደረጃ ለምሳሌ ስምንት አገሮች የሪሰርች ሪአክተር አላቸው። ሳውዝ አፍሪካዎች ኤሌክትሪክሲቲ ያመነጫሉ። ግብጾች መንገድ ገብተዋል። ኬንያዎች ከጥቂት ጊዜ በኋላ የራሳቸው ሪአክተር እንደሚኖራቸው እየተናገሩ ነው። ዓለም ሁሉ በዚህ ሁኔታ ውስጥ ነው ያለው። ኢትዮጵያም በጥቅምት 2012 ዓ.ም ምሕረት የኒውክለር ኃይልን ተግባራዊ ለማድረግ በር የሚከፍትላትን የሁለትዮሽ ስምምነት ከሩሲያ ጋር ተፈራረመች። ከዚህ ጊዜ አንስቶ የኒውክለር ኃይልን በኢትዮጵያ እውን ለማድረግ ጥረቶች በሂደት ሲደረጉ ቆይተዋል። በቅርቡም ይህን መደላደል በመጠቀም ወደ ኃይል ልማት የሚያስገቡ የተግባር እንቅስቃሴዎች እየሆኑ ይገኛሉ። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክለር ፕላንት በቅርቡ ስራ ትጀምራለች። ከመሰረተ ልማት ባሻገር ለአንድ ሀገር የኒውክለር ኃይል ልማት የሰው ኃይል ማብቃትና በምርምር ስራዎች የሚሳተፉ ተቋማት አስፈላጊነት ሳይታለም የተፈታ ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የተቋቋመው የኒውክሌር ኃይል ልዕቀት ማዕከልም ለዚህ መሰረትን እየጣሉ ከሚገኙ ተቋማት መካከል ነው። ይህ ማዕከል ዓለም አቀፍና አገር አቀፍ ታርጌት ተሰጥቶት እየሰራ ያለ ተቋም ነው። ለምሳሌ በኢንተርናሽናል አቶሚክ ኤነርጂ ኤጀንሲ የአፍሪካ የኒውክሌር ማዕከል ተብሎ ተመርጦልናል። ይህም የተለያዩ ጠቀሜታዎችን እንዲሰጥ ተደርጓል። ይህም የተማሪ የሰው ኃይል ለመገንባት ይጠቅማል፣ ምርምሮችን ለማድረግ ይጠቅማል። እንዲሁም ፊልዱ አዲስ ስለሆነ በሀገሪቷ ኒውክሊየር ፓወር ፕላንት በሚገነባበት ሰዓት የተማረ የሰው ኃይል በቀላሉ የምናገኝበትን ሚንስ ይፈጥርናል ማለት ነው። የኒውክለር ኃይል ማመንጫዎችን በኢትዮጵያ ተግባራዊ ማድረግ ሀገራዊ የኤሌክትሪክ ኃይል ሽፋንን በማሳደግ ውስጥ ሚናው ከፍተኛ ቢሆንም ጠቀሜታው ግን ከዚህም እጅግ የላቀ ነው። እንደ ዩኒቨርሲቲ ያሉ ተቋማት፣ የሪሰርች የምርምር ተቋማት በጣም ከፍተኛ የሆነ የሪሰርች ቱል እጃቸው ላይ ይገባል ማለት ነው። የስራ መስኮች ይፈጠራሉ። ያ ኢንዱስትሪ የሚፈልገው ከፍተኛ የሆነ የተማረ የሰለጠነ የሰው ኃይል ነው። ስለዚህ ኃይለኛ የማሰልጠን የሪሰርች ስራዎች ዩኒቨርሲቲዎች አካባቢ ይፈጠራሉ። በሕክምና የተመለከትክ እንደሆነ ለሕክምና የሚያገለግሉ የተለዩ ያልተረጋጉ አቶሞች ሪአክቲቭ አይሶቶፕስ የማምረት እድል በሀገር ውስጥ ይጨምራል እና ከዚህ በተጨማሪ የኒውክሊያር ቴክኖሎጂ ሲመጣ የኒውክሊየር ኢንፍራስትራክቸር የሚባል ነገር አብሮት ይገነባል። ብቻውን የሚያድግ ነገር አይደለም። ይሄ ማለት ለምሳሌ የአገራችን ተመራማሪዎች ፊውዥን ላይ የሚደረገው ምርምር አካል የመሆን እድላቸው ይጨምራል። ኒውክሊየር ፓወር ፕላንት በጣም ውስብስብ ቴክኖሎጂ ነው። እሱን እዚህ መሬት ላይ አኖርን፣ ስራ ላይ አዋልን ማለት በእኔ አስተያየት እስካሁን ድረስ በኢትዮጵያ ታሪክ ውስጥ ከተከናወኑ የሳይንስና የቴክኖሎጂ እርምጃዎች ሁሉ እጅግ የላቀው ነው የሚሆኑ